በባይብል በጋብቻ ደረጃ እንዴት ነው ከአንድ በላይ ማግባት ሐራም ነው በባይብል በድሮ ጊዜ እነ ሰለሞን ብዙ አግብተዋል። ዳዊት እነሱ ስላገቡ ነው ግን ፈጣሪ ሀላል አድርጎታል ለማግባትን አላረገውም በጭራሽ የለም ዘራዘ ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ ክልክል ከሆነ ዘዳግም ላይ ይላል እንዴ ምን ዘዳግም አዎ 21 ላይ ማለት ነው ቆይ ጥቅስ አሁን አሁን አለ እስቲ አውጣና አስነበበ አቡሳላ ትችላለህ መውጣት? አንድ ያወጣል። ዘዳገም ስንት ነው? ስ ሀያ አንድ ስልክ እያበራሁት ነው። ሀያ አንድ ስንት አስራ ሰባት ዘፊ መሃንድ ከ15 ጀምሮ አይሹ ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት እያለ ይናገራል ፈጣሪ። ከዛ ማድረግ ያለበትን ይሄን ነው ያድርግ እያለ ይናገራል። ሁለት ሚስቶች ቢኖሩት ገባኝ፣ ችግር የለውም ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል አድርጎታል ላይ አይደል ለአንድ ሰው አንዲት የተወደደች አንዱ የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላች ልጆች ቢወልዱ በኩር ከተጠላች ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው። ደግሞ ብዙ ሚስቶች ለዳዊትም ሰጥቶት ነበረ። ሁለተኛ ሳሙኤል ምዕራፍ አስራ ሁለት ብሉይ ኪዳን ላይ ነው። ኢየሱስ ሀራም ያደረገበት ኢየሱስ ክቶ ሲመጣ ሀራም የሆነበት ነው የተከለከለበት አለ ጥቅስ ሲኖሪዮ፣ እኔ አላየሁም። እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም። ኢየሱስ መቶ ኢየሱስ መቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሀራም ነው ብሎ ያለበት የለም፣ ጥቅስ የለም፣ አናገኘም። ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው። ኃጢአት አይሆንበትም። እንኳን እሱን አንድ ሴትም አንድ ሴትም ብዙ ወንድ ማግባት ትችላለች። በአዲስ ኪዳን ማካሄድሽ ስንትም ማግባት ችግር የለውም ገደብ የለውም ማለት ነው። እንዲህ ከሆነ አልተጠቀሰም። አሁን በእኛ ምንድን ነው የሚለው? አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው በፊት ማስተካከል እስከቻለ እስከ አራት ድረስ ማግባት ይችላል። ስሮት ኒሳ ምዕራፍ አራት ቁጥር ሁለት ላይ ቁጥር ሁለት እና ሶስት ላይ ሲናል እንደዛ ነው። ሁለት ሁለት ሶስት ሶስት አራት አራት አቅማችሁ ከቻለ ማግባት ይችላል። አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን